ነገር አይመስለኝም አሁን ላይ ሲመስለኝ አይደለም። ምክንያቱም ጉዳዩ ላይ እኔ እንደሌለውን ነው የሚሰማኝ። አሁን ላይ በእንደዚህ አይነት ጉዳይ ላይ ብዙ ማጭበርበሮች ሊኖሩ ይችላሉ። አሁንም ቢሆን እሳቸውን ያጭበረበረው ሰውዬ በሕግ እንደጀምሩት እርሶ መቀጠል አለቦት፣ እኔም ከጎኖት ነኝ ማገዝ በምችለው መልኩ ሁሉ አለውኝ። ግን ደግሞ ሰዎች ከዚህ በኋላም እንዳይጭበረበሩ በተለይ አሁን የኔ ራሴ ባለአደራው የሚላለ ስልክ ቁጥሬንም እዛው ላይ ሳስቀምጥ ይህ ብቻ ነው የኔ ስልክ ቁጥር የሚላለ እና ብዙ አጭበርባሪዎች ይኖራሉ። ቲክቶክ ፔጅ ላይም ከአራት መቶ ሺህ በላይ ተከታይ ያለው ባለአደራው በሚል የተከፈተ አካውንት እንዳለ ሰዎች ልከውልኛል። ያንተ ያልሆነ የኔ ያልሆነ ማለት ነው መቶ ሺህ በላይ ተከታይ ያለው ፌስቡክ ላይም እንደዚሁ የተላኩልኝ ያሉ ባለአደራው በሚል የተከፈቱ የሀሰት እንትኖች እና እንደዚህ አይነት ነገሮች ስለሚያጋጥሙ ሁሌም ቢሆን በጥንቃቄ ነው ማድረግ ያለባቸው። መርዳት የሚፈልጉ ሰዎችም እርዳታ ላይም ደግሞ ሰዎችን እንዲያግዟቸው የሚፈልጉ ሰዎች ሰውን ኮንታክት ሳያረጉ አስቀድመው በጣም መጠንቀቅ አለባቸው። ከዛ በተጨማሪ እስካሁን ድረስ እኔ ማንነቴን ሳያውቁ ፊቴን ሳያዩ አምነውኝ እኔን እኔን አምነውኝ ብር እየላኩ ለተቸገሩ ሰዎች እንዳደርስ የሚያደርጉ ሀገር ውስጥም ያሉ ከሀገር ውጭም ያሉ ማንነቴን ሳያውቁ ባለአደራው በሚለው ብቻ አምነውኝ እስካሁን እየረዱ ያሉ ሰዎችን እና አሁን ይሄ ነገር ደግሞ ሲያጋጥም ከጎኔ ለነበሩ ሰዎች ምስጋና ማቅረብ ፈልጋለሁ። አሁን አራት መቶ ምናምን ሺ ተከታይ ያለው ፔጅ ከባድ ነው። አሁን ይሄን አለማመን ይቻላል? አየ የሆነ ሰው መጥቶ እኔ ባለአደራው ነኝ፣ እኔ መልእክተኛው ነኝ ቢል ሰው እንዴት አድርጎ ላለማመን ይችላል። ነው የኔ ፖይንት። ያቺ ስለነበረች እና እሳቸው ደግሞ ቀጥተኛ ያንተን ስም ስለጠሩ ባለአደራውን ያሉት ሰምታል። ከመጀመሪያም እስካሁን ድረስ ማለት መልእክተኛው ላይ ነው ግን ቪዲዮቸው የተላለፈው እና ከዛ አንጻር ነው። ለማንኛው ስልኩ ተደወለልኝ ያሉት ዘጠና አራት መጨረሻው ስልክ እሳቸው ተደወለልኝ ያሉት ዜሮ ሰባት ሳፋሪኮም ነው። ዜሮ ሰባት ዜሮ ስድስት ብሎ የሚጀምረው ስልክ ማለት ነው። መጨረሻው ዘጠና አራት ተቀምጧል። ዜሮ ሰባት ዜሮ ስድስት ሰባ ስምንት ዜሮ ስምንት ዘጠና አራት ነው ስልኩ። መልእክት ልኳል። ምን ይላል እንዳለ፣ ላንብብላችሁ። በተጨማሪም የመጀመሪያው ሚስ በተጨማሪም በምታስተላልፈው ሰዓት በድምፄ አረጋግጥልሃለው አይዞ አለኝ። ከዛ የኢሞጂዎችን ላከልኝና እንደ ኦርደሩ አንብበህ አስተላልፍልኝ ወንድሜ ያለኝ የበለጠ መጸጸቴንና በዚህም ነገር አንተን ጨምሮ የተበደሉ ሰዎችን በአካል ቀርቤ ኃላፊነቱን ከመውሰዴ በተጨማሪ ዋና ጥፋተኛ እኔ መሆኔን በአጠቃላይ በአካል ቀርቤ ማስረዳት እፈልጋለሁ። ምክንያቱም እጅግ የተከበሩ ወንድሞቼን አሳዝኛለሁ፣ ያንተንም ሚዲያ አሳዝኛለሁ። እዚህ ጋር ባለአደራውም መልእክተኛውም ምንም አይነት ነገር አያውቁም። ፈጣሪ ምስክሬ ነው። እኔ ነኝ ዋና ጥፋተኛው። ነገሩ እንደዚህ ነው። ሰውየው በሚረዳ ሰዓት እኔ ቲክታክ እያየሁ ነበር ከዛ በመጨረሻ ከዛ በመጨረሻ ላይ ሰውየው ስልኩን ሲናገር እኔ በስልኬ ጽፌ ነው እንጂ ለሰውየው ማንም ስልክ ጽፎ የሰጠው ሰው የለም። ይህ ሐሰት ነው። ሌላው ግን ሰውየው የተናገረው ለማለት ነው የተናገሰው ነው የሚለው የተናገረው ነገር ሁሉም ልክ ነው። እሳቸው የተና እኔም ከሰውየው የባሰ ችግር ውስጥ ነበርኩ፣ አሁንም ችግር ውስጥ ነኝ። እናም የተከበሩ ወንድሞቼን አሳዝኛለሁ፣ ያንተንም ሚዲያ አሳዝኛለሁ። እዚህ ጋ ባለአደራውም መልእክተኛውም ምንም አይነት ነገር አያውቁም። ፈጣሪ ምስክሬ ነው። በእኔ ስህተት መሰቀልም ካለብኝ እኔው ራሴ እንጂ መልካም ሰዎች በእኔ ስራ ማፈር የለባቸውም። በመጨረሻም ከሁሉም ጋር መነጋገር ይቅር በሉኝ መነጋገርና ይቀርበሉኝ ለማለት ህዝቡንም ጭምር ዝግጁ ነኝ። አመሰግናለሁ። ቢያንስ ቀለል ይለኛል። ሰላም ወንድሜ፣ እንዴት ነ ያው የተፈጠረውን ነገር እንዳየነው እጅግ ግራ የተጋባችሁበት ሰው ያለ ኃጢአቱ አንገቱን የደፋበት በአጠቃላይ እጅግ አሳዛኝ ድርጊት ነው። ሁለት ቀን በተከታታይ ስከታተለው ነበር። እናም ከተበዳዮቹ በአጠቃላይ የመጸጸት መልእክት ነው የላኩት ይላል። ይሄ የተላቀቁት በዛ ቦታ እሳቸው። አሁን እኔ ይህን ግለሰብ ደውዬ ማውራት አይጠበቅብኝም፣ ለምሮም አይጠበቅብኝ። ይሄ ግለሰብ ወንጀል ነው የሰራው፣ ግልጽ የሆነ ወንጀል ነው የሰራው። እኝን ሰውዬ አጭበርብሯል፣ በእናንተ ስም እኝን ሰውዬ አጭበርብሯል። ይህም ሰውዬ አጭበርብሯልም፣ ማጭበርበሩን ደግሞ አምኗል። ይህንን ማድረግ የሚችለው ማን ነው? የህግ አካላት ነው። እያንዳንዱ ኮንቨርሴሽን ቴክስት አሁንም መጥፎ ነው። በጣም መጥፎ ቴክስት ነው ለእኛ ሰው እንዴት በሌላ ሳይድ እንዳላያችሁት አላቅ እኔ እንደዚህ አልመሰለኝም ለመሰለ እኛ የላክ ነው ነው የሚመስለው ይህ ቴክስት እኛ ልከን የሆነ ሰው አለ ብለን እንድናስብ ሰው እንዲያስብ ቁጥሩ ያስደርጋል። ገባኝ ግን ገባኝ። ሰው ይህች ስልክ እኔ እንዳለች ነው ሰው እየታሰበ ያለው መጀመሪያ አይደል ያ ነበር አንድምታው። ስለዚህ አሁን እኔ ይሄ ነገር እንትን እንዳይል ብዬ የላኩት አይነት ቴክስት ነው የሚመስለው። ገባክ? ከዚህ ነገር ነጻ እንደመሆን እመኔ። የዚህን ያህል ርቀት ነው ሰው የሚሄደው የሚያስበው። ገባ ያኔ ያህል። ስለዚህ አሁን ለእኔ መረጃ ሊሆን የሚችለኝ ወይም ደግሞ ለሰው ግልጽ ሊያደርግልኝ የሚችለው የፖሊስ አካላት አውቃለሁ፣ ብዙ መረጃ አውጥተው ለህግ እንደሚያቀርበው ስለዚህ ከነሱ ጋር ቀርበን ከነ ተስፍሽ ቀልቦች ጋር እያወራው ስለሆነ ቀርበን፣ ይሄ ልጅ መጡ ሚዲያ ላይ የሚያማን ነው ታስሮ፣ እሱ ነው እስካልተባለ ድረስ እኔም አላቁም በጨራሽ ማለት ይሄ ማረጋገጫ ሊሆን ችል። ሌላ ነገር ይዘት ህግ አካሄድ እንደው አንድ ሰው እኔ እንደዚህ አድርግ ያለው ስላለ ያላደረገውን ነገር ኢቭን የሚያስጠይቅባቸው አካሄዶች እኮ አሉ። ኢቭን ያላደረገውን ነገር አድርጌያለሁ እንኳን ቢል ያኛውን ያደረገውን ሰው ማሸሽ ነው አይደለም ያደረገውን ትክክል እኛ ያደረገውን ሰው ማሸሽም ተብሎ ስለሚቆጠር ህግ የሚሄድበት መንገድ አለ። እርሶ በጀመሩት መንገድ ይቀጥሉ። መልእክተኛው ይሄ የእናንተም እንትን ስለሆነ እናንተም ይሄው ስልኩን፣ ያው እንደ መረጃ እኮ ነው የሰጧቸው አሉ። ይሄ ሰውዬ በራሱ ቁጥር ስለሆነ የላከው እንኳጨው በራሱ ቁጥር ስለላከ እኔ አሁን እዚህ እንዳለው፣ መጠየቅ የሚፈልጉት ግር ያለዎት ነገር ካለ ይጠይቁኝ። ዝግጅቡን አትራቅብኝ ብቻ አለው። እሱን ቃል ገብቻለሁ፣ ተናግሪያለሁ። ጠበቃ የሚከፈል ካለ ምንም ካለ ከጎንዎት ቁሜ ሀቅዎት እንዲወጣ የራሴም ሀቅ ነው። ለእርሶ ብቻ ሳይሆን ለእኔም ሀቅ ነው። የእርስዎ ሲወጣ ሌባው ተያዘልኝ ማለት ነው። እኔም እዚህ ነፃ እንደሆን ክረጋገጣ። ስለዚህ አለ እልክልዎታለሁ። ችግር የለም ይወስዳል። በእኩም ሜሴጁን ራሱኑ እልክልዎታለሁ። በተረፈ አመሰግናለሁ፣ ወንድም አለ ሰጦታለሁ ሁሉንም ሄደው የሚያስከፍሉ አባቴ የሚጠይቁኝ ነገር የለም ጥያቄ ባለአደራውም የለውትም። እሺ፣ ሁለታችሁንም እኔ በተመልካቾች ስም የእውነት በጣም ነው ማመሰግናችሁ። በርቱ፣ እኔ በስራችሁ ቀጥ ሁሌም ከጎናችሁ ነኝ። እኔ ሰላም ሰላም ክርስቶስ የብዛላቸው ውድና ተከበራችሁ እናንተ ተቤተከታታዮች፣ እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ፍቅረ በዘዝ ትበልልኝ። እንዴት ናችሁልኝ? አዲስ ለመጣችሁ እንኳ መሰላም መጣችሁ፣ ለነበራችሁ እንኳን መሰላም ቆያችሁ እያልኩኝ ዛሬ በአዲስ ቪዲዮ ጀላችሁ መጥቻለሁ። ምንድነው በዚህ ሶስት ቀን ሲዘዋወር የነበረ ቪዲዮ፣ በጣም የተገረምኩበት፣ በጣም ያዘነኩበት ቪዲዮ ነበረ። መጨረሻው ግን እግዚአብሔር አምላክ ተመሰገን ይሁን፣ እንደምታዩት የሁለቱ ወገኖቻችን ሐቃቸው ወጥቷል ማለት ነው። እና ይሄ ያደረገው ደግሞ እንግዲህ ያው ማንነቱ የማይታወቅ የሚገርማችሁ ነገር ሰው ቪዲዮ ላይ ሲለቅ ቁጥር ይዞው ልክ ድሮ ጊዜ ፍሪ እንትን ይሰጥ ነበረ። ኢትዮጵያ እያለን አዲስ አበባ ምንድን ነው ግፍት ይሰጥ ነበር። ካርድ ማን ነው ቀጥታ መስመር የሚደወልበት አለረ ካርድ የአምሳ ብር ባል ሲሆን ግፍት ይሰጥ ነበር እና ቀድሞ የሞላ ነበር። የሚገርማችሁ ነገር ያኘን ነገር የሚያገኘው ማን ነው? እና ይህንም ሰውዬው እንደዛ ነው የተጠቀመው ልክ እሱ ቁጥራቸው እሳቸውን ቁጥራቸው የሚናገሩበት ሰዓት ቁጥራቸው ይዞ አውርቶ ይህን ነገር የገባልህን ብር ለእኔ ወደዚህ ያምጣልኝና ወደ እኔ ላክልና እኔ ባጃጅ ገዝቼ እልክልሃለሁ ብሎ ይህን ጉድ ሁሉ ያደረገው አንድ ግለሰብ ነው። የሚገርማቸው ነገርና በጣም ነው ያዘንኩት። ሰው እንዴት ያናክል፣ እንዴት ይራቀቃል ለመዝረፍ የሰውን ላብ ለመብላት እንዴ ተቸገር ያለው ከእሳቸው የባሰው ቦታ ሰዓት ቦታ ላይ ነው ያለሁት። አሁንም እዚያ ውስጥ ነው ያለው። ተጫጭቻ ያለው እንደዚህ ጉዳዩ ከተፈጸመ በኋላ ሚዲያ ወጥቶ ከተበተነ በኋላ ሰው የሌለበትን ጥላሸት ከወደቀበት በኋላ እዚህ ላይ እኮ ሰው እኮ ሊገዳደል እኮ ይችላል እኮ። አሁን እሳቸው በድንረጋጤ ይሄን ያክል ሕዝብ የመሰጣኝ ብር ነው ብለው ህይወታቸው ቢስቱስ፣ ህይወታቸው ቢጠፋስ፣ ብናጣቸውስ እኛ አባት እንዴ ትንሽ አናስብም እንዴ? ዛሬ እኛ የእኛ ድሎት ብቻ ነው የምናስበው። እረ አንዳንድ ጊዜ በመድሃን አለ ምንደው ለሰው ሞት አነሰው የሚባለው እውነት ነው ማለት ነው። እና በጣም ነው ዘንኩት። እንዴት ሰው ይህን ክል እርምጃ ይሄዳል? ሰው የሰው ላብ ለመብላት፣ የሰውን ሀቅ ለመብላት ደግሞ በቀጥታ ቢሆን እንደው አባቴ፣ እኔ መኮክር ሴባስኮኝ ነው የከሌን ቁጥር የመልእክተኛ ቁጥር ስጡኝ፣ ወይም የባለ አደራ ቁጥር ስጡኝና ይህን ነገር እኔም እንደዚህ ላድርግ እንደርሱም ቢል እኮ ይሻለው ነበር ግን ግን በስመ ሰላሴ እንዴት ሰው እንዴት ሰው እንዲህ ያክል የራመደ እኔ በጣም ነው የደነገጥኩት። ግን እግዚአብሔር አምላክ ግን ያው ቢመሽም መንጋቱ ስለማይቀር ቢቆይም እውነቱ ማውጣቱ ስለማይቀር ያው እውነቱን አወጣላቸው ማ በጣም ነው ያዘንኩት። ይህን ነገር ሲሰማ ጉድ ጉድ ነው ያልኩት፣ ጉድ ነው ያልኩት። ምክንያቱም በፍጹም ያልታሰብን እኔ ቅርታ አድርግልኝና መልእክተኛው በቃ መጀመሪያ ስላልነበረ በመልእክተኛ ቪዲዮ ቪዲዮ ላይ መርሳቸው እሱ ላይ ስለተጠቀቀ በቃ ወይም መልእክተኛ ላይ ብሎ ሌላ ሰው አታሎት ነው ወይም መልእክተኛ ራሱ ነው እንደዚ ያደረጉ ብዬ ይቅርታ፣ እግዚአብሔር አምላክ ፍቅር በላይ በቃ በሁለት አንድ ነበር ብዬ ነው ወይ አባታችን ተወናብደዋል ብዬ ነበር ያሰብኩት። ቁጥር ሰጥቶኛል እንደዚህ አድርጎኛል ሲሉ፣ በቃ ወይ ተወናብደዋል አሁን አባታችን ላይ ራሱ አባታችን ላይ መልእክተኛው ነበር እንትን ባላደራው ነበር። አንተና ሁሉም ነገር አውቃለህ ነው። አንተና መልእክተኛው ባላደራው የሚያውቀው ነገር የለም። ቪዲዮ እንደ ኖርማል ሰው ልክ እንደኛ ነው ቪዲዮ ደረሰው። ቪዲዮ ከተለቀቀው በኋላ ነው ባላደራው ነው ላቤን የበላኝ መልእክተኛው ነው ብሬን የበላኝ ብለው የለቀቁት ማን? አባታችን ራሱ ተወና ብደዋል። ንግግራቸው ራሱ ትክክል አይደለም። እና ላቅ መኔጀር እንዴት እንደሆነ ማለት ነው። ያን ሆነ ግን በርሳቸው አይፈረድም። ያው የእድሜ ሁኔታ ሊሆን ይችላል፣ ያለበት ሁኔታ ሊሆን ይችላል፣ አይታወቅም። ያን ሆነ ይህ ግን በበስተጀርባ የተጠመሰ ሰው ሰው የሰው ክፋት የሰው በቃ በስመ ስላሴ ስም በጣም ነው የደነገጥኩት። ሰው እንዴት ይህን ያክል ይራመዳል እንዴ? ሰው ከቸገረ ቸገረኛ አይደለም እንዴ? እንዴት ባልሆነን አሁን ይሄ እግዚአብሔር አምላክ ነጻ ወጣሁ እነዚህ ወጥቶ እነዚህ ሁለታቸው ወነፃ ወጥቷል። እሱ እግዚአብሔር አምላክ ይርዳው፣ ተቸገር ያለው አስቸጋሪ ቦታ ላይ ነው ምናምን ብሎ ዘ ታክስቱ ላይ ጽፏል። ግን መዳህን ዓለም ካለበት መቅመቅ እግዚአብሔር አምላክ ይርዳው። ሌባ ቢሆንም ማውጣቱ ራሱ ትልቅ ነገር ነው። በዛ ቢጠፋስ ይሄን እኔ እኮ ያው ስልክ ቁጥር ላይ ስላለ ሁሉም መረጃው ላይ ብር የተላከበት ሁሉም ነገር ኢንፎርሜሽን፣ ዲፕ ኢንፎርሜሽን እዛ ላይ ስላለ በቃ ከያዙኝ መንግስት ማውጣቱ ስለማይቀር። እንትን ይሆናል ብሎ ነው ይሄን አክለ የተናገረው እንጂ እርግጠኛ ነው አይናገርም አይናገርም ነበር ያው መረጃ ወደ ፖሊስ ስለቀረበ ይሆናል ይሄን ፈርቶ ነው ይሄን እንጂ የተናገረው እርግጠኛ ነው አይናገርም ነበር ምክንያቱም ቢናገር ፍላጎት ቢኖረውና ሶስት ቪዲዮ እስከሚለቅ ድረስ የት ነበር ሲጀምር ማለት ሲጀምር መጀመሪያ ቀን ሲደወልለት ራሱ አነሳም እኮ ሲደወልለት አነሳም አሁን ማግኘት አይችሉም ነበር የሚለው የነበረው እንደውም እሳቸው የነበሩት ያው ባለአደራው ነበር ባለአደራው ደግሞ እንትና ማናው ኢዮሐ ሚዲያ አለምሰገ ሲደውልለት መጀመሪያ የመልእክተኛ ባለአደራው ነበር ተብሎ የተያዘው የነበረው አባታቸው ባለአደራ ነበር ብለው የተናገሩት ከዛ በኋላ ባለአደራው ደግሞ በአካል ሲመጣ ደግሞ በመልእክተኛው ይሆናል ብሎ በመልእክተኛው ተደወለ በመልእክተኛ ደግሞ ሲደወል የኔ ቁጥር አይደለም ይሄኔ እንደዚህ ቁጥር አልጠቀምም እንደውም ከተጠቀምኩኝ እንደውም እዛ ቴሌግራም ላይ ያለ ነው አስር አምሳ መቶ ቻሌንጅ የሚለቀቅ በዛ ላይ ነው የሚለቀቀው። እንደዚህ አይነት ስልክ ለቅ ማለቅም አለ። አስቡት ማለት ነው። እና በጣም ይገርማል። በጣም የሚዘገን ነገር ነው። ያ ሆነ ግን የአባታችን አቆ መውጣታቸው ማግኘታቸው በጣም ደስ ብሎኛል። ወንድሞቻችን ደግሞ ነፃ መውጣታቸው ደግሞ በጣም ደስ ብሎኛል። ከሁሉም ነገር ማህ ነው አስቡት ማን ለፍታችሁ ጥራችሁ ገር ደክማችሁ መጨረሻ ላይ ደግሞ እንደ ዘነት ነገር ወሬ ሲራገባችሁ ገባችሁ ባልሆነ ቦታ ነገር ሰው ሲያውላችሁ፣ ባልዋላችሁ በሲያውላችሁ በጣም ነው የሚዘገን ነው። እንደ ተአማኒነት ማጣት እኮ በጣም ከባድ እኮ ነው። ሰው ታምነ ተገኝ እንጂ የሚባል ነገር አለ አይደለም፣ የሚባል ነገር የለም። መታመን መታመን ብቻ ሳይሆን ሰው የታመን ነውን ራሱ እኛ ካልተቀበለን ተቀባይነት ከሌለ በጣም ከባድ ነው። በተለይ ደግሞ እኛ አበሾች ማ በትንሽ ነገር ከፍ እናደርጋለን። በትንሽ ነገር ደግሞ ስናገኝ አጣጣላችን ደግሞ አያደርስ ነው። ከአንደኛ ከሰባ ደረጃ ወደ አንደኛ ደረጃ ነው የምንጥለው። ማ አጣጣላችን አያምጣው ነው ያን ሁሉ ይህ ግን አልፎ እግዚአብሔር አምላክ ከተመሰገን ይሆን ለዚህ ለታምር የሆነ ጊዜ ለታምር የሆነ ሰዓት ታምር የሆነ ቴክስት ተደርጎ ህዝቡን ጉድ ስኪል ድረስ ነው ያሰኙት። ማ እና በጣም ነው የተገረምኩት። ያሁን ሆነ ግን እግዚአብሔር አምላክ ማስተዋሉን ያደለን፣ በእውነት እግዚአብሔር አምላክ ማስተዋሉን ያደለን። ልቦን አይስጠን ምክንያቱም ይሄ መታመም ነው። ሰው ታሟል ተብሎ ሆስፒታል ሊወሰድ ይችላል። እግዚአብሔር አምላክ ይማርህ ሊባል ይችላል። ይሄ ግን በጣም ከባድ ነው። እግዚአብሔር እምራ ማሪህ የማይባል በሽታ ነው። የሰው ላብ የሚወድ ሰው የሰው ላብ ለመብላት የሚሮራት ሰው በጣም ከባድ ነው። እና ምክንያቱም የሰው ላብ ከባድ ነው። የሰው እንባ ከባድ ነው። ጸባዖት ይደርሳል። ሰው ምንድነው የሚባል ነገር አለ። ሰው አይዘነብን የሚባል ነገር አለ። እና ሰው ካዘነብን በጣም ከባድ ነው በእውነት አላውቅም። ግን ስለ ሁሉም ነገር ግን እግዚአብሔርና አምላክ አመሰገንኩት እኔ በራሴ ማን፣ ምክንያቱም አንድ አባታችንም ተውን አብደው ነበረ። ሁለታቸውም ፊታቸው ሳያሳዩ ስለሚሰሩ መልእክተኛ ይሆን አላወቁም፣ ባለደራ ይሆን አላወቁም። ግን ባለደራው ነበር ብለው እየተናገሩት የነበረው ቪዲዮ ላይ ተለቀቀው ግን መልእክተኛ ላይ ነበረ። ቁጥርም፣ ሁሉም ነገር መረጃ አለ። ደግሞ መረጃ የተባለው ደግሞ ባላደራው ነበረ ማለት ነው። ግን አላቅም፣ እንዴት እንደሆነ ማለት ነው። ግን ስለ ሁሉም ነገር ግን እግዚአብሔር አምላክ ከተመሰገን ይሁን አባታችን፣ ሀቃቸውን እግዚአብሔር አምላክ አወጣላቸው። ወንድሞቻችንን ደግሞ እግዚአብሔር አምላክ አነጻቸው ነው የሚባለው። ሌላ ምን ይባላል? መንጻት ነው የሚባለው። ሰው ያለዋነበትም ቦታ ሲያውል መንጻት ነው የሚባለው እና ስለማይ ነገር ሰው እግዚአብሔር አምላክ የተመሰገን ይሁን። አሁንም አምስት አስር ብላችሁ ቻሌንጅ የምታስገቡ ለወገኖቻችን እንደርሳለን ብሎ ብላችሁ የምትልቁ ብር የምትልኩት ሰዎች ተጠንቀቁ። ብር ስታስገቡ ይድረስ አይድረስ መልእክተኛ ይሁን ባለአደራ ይሁን ማንን ሰው ይሁን ስታስገቡ፣ ወይም ከቻላችሁ መልእክት የሚያስተላልፈው ላይ ሳይሆን ባለ ንብረቱ ላይ፣ ባለ አባቱ፣ ባለ ጉዳዩ ላይ ተቸገርኩ ያለው ላይ ሲሆን፣ በዛ ላይ አካውንታችሁ ሁልጊዜ ስለሚለቀቅ በዛ ላይ ብታስገቡት በጣም አሪፍ ነው። ደግሞ አጣርታችሁ አባቴ ይሄና ክልብር አስገብቻለሁ፣ እናቴ ይሄና አስገብቻለሁ፣ ት ይሄና ክልብር አስገብቻለሁ፣ ደረሰች ወይ ብላችሁ ደውላችሁ ጠይቁ። ቁጥር ይለቀቃል። መቼ ስል ቁጥር እዛ ከታች ይለቀቃል። እና አጣሩ። በራችሁ ዝም ብላችሁ አውጣታችሁ አትበትኑም። ወይ ለእናንተ አልሆነ ወይ ለር ለተቸገረ ሰው አልሆነም። ያው እንደዚህ ለሌባ ቀማኛ ሆነም አል እግዚአብሔር አምላክ አላቅም እንደዚህ አይነት ሰው እግዚአብሔር አምላክ ልቦና አይስጣቸው። ሌላ ነገር ምን ይባላል? ተቸግሬ ያለውና ብሎ የሰው ላብ የሚቀማ በጣም ከባድ ነው። ያን ሆነ ግን ያው ያለበት ነገር ሁሉ እግዚአብሔር አምላክ ነው የሚያውቀው። ያን ሆነ ግን ሲስተም የተጠቀመበት ሲስተም ሲስተም በጣም የሚዘገንን ነው። የሆነ ድራማቲክ የሆነ ወይ ነው የተጠቀመውና ከዚ ከዚህ ድራማቲክ ከሆነ ወይ ደግሞ እንግዲህ እግዚአብሔር አምላክ ይገላግለው እንግዲህ መንግስት፣ ወደ ፍርድ የቀረበ ነገር ደግሞ በጣም ከባድ ነው። ላይ ችግር ላይ ነው እያለ ነው ባለ ጉዳዩ፣ እንግዲህ እግዚአብሔር አምላክ ይርዳው ነው የሚባለው። ሌላ ምን ይባላል? ምን ወደሽ ከገባሽ ቢረቁሻ አይክፋሽ ነው የሚባለው። እንደዛ ነው ወግዶ ፈቅዶ ያደረገው። ሌሎቻቸውም ሀቃቸውን እግዚአብሔር አምላክ እንኳን አወጣላቸው። ዛሬ ይዤላቸው የመጣው ቪዲዮ ይሄ ነበረ። ስለ አዳመጣችሁ በጣም እጅግ አረገ ለመሰግነው ድራማቲክ ወይ የሆነ እንትን ሌብነት በዘንድሮ ልክ ግልጽ የሆነ ሌብነት ስለገረመኝ ነው ቪዲዮ የሰራሁበት እና አይታችሁ ተማሩ ብራችሁን ሰብስቦ ለማለት ነው። ስለ አዳመጣችሁ አመሰግናለሁ። ባላችሁበት ሰላማችሁ ያብዛ። አመሰግናለሁ።